እንዲ ያው የደሃ ልጅ ነጻ ጨባ አመዳም ስለሆነ ነው፣ እንጂ ያልኩ የሚያኮራ ይህን ጌታችንን ያለ ቆንጆ ያው እኔ ተሰቃይቼ እሱን ማሰቃየሁት እንጂ እነዛን ጊዜያቶች ለማስተካከል አሁን ላይ በጣም ብዙ ጊዜ ያለ ማዘሮ፣ አንቺ አትጨነቅሽ፣ ፈጣሪ አንቺን የመሰለ ልጅ ሰጥቶኝ ነው እንጂ ያው እንደምታውቂው በብደቴ ውስጥ ተደብቅቄ ይኖራል ነበር። ስለዚህ ወደ ስራሽ እንደማትመለሽ እርግጠኛ ሆነሻል ማለት ነው? ያበላሸዋቸውን ነገሮች ጥፋቶቼን ሁሉ አምኜ በመጋፈጥ ሁሉን ነገር አስተካክዬ ለመኖር ሞክራለሁ። እንደዛ ከሆነ በጣም ጥሩ። አይዞሽ፣ እሺ። እንተጋግዛለን። እኔ ደግሞ በቤኪ በኩል ያለውን ነገር አስተካክላለሁ። አቤት ምን እየሰራሽ ነው? አሹ ይህን እየጠበቅኩት። ቆይ ምን ልታደርጊ ነበር? ምኑን ሮሚ? አሹን ታፈቅሮ ያለሽ ብለሽ ለምን ጠየቅሽ? ምን እያሰብሽ ነው? ምን አስጨነቀሽ? አሁን እኮ በቃ ጨረስን። አልፈልገውም ብለሻል። አይ ሩታ፣ ትሳሳች። እኔ አልፈልገውም አላልኩ። ያው ነው። ስለ እሱ መጨነቅ አይኖርብሽም። ጥያቄውን መልሰሽልኛል፣ ስለዚህ መጨነቅ አያስፈልግም። ቆይ ምን ልታደርጊ ነው ሩታ? ኡፍ አሁንስ አስጠላሽኝ። ቆይ ለምድነው ገብተሽ? ስራሽ ነው ማሰሪው? ለምድነው ምትገጭቂኝ? አይ ሩታ ሮማን እንደዛ አለች ብለሽ ሌላ ነገር ልታስቢ እንደማስችል እናግርሽ ነው። የፈለጉትን ነገር ካሹ ጋር ማሰብ ይችላለሁ። ሩታ ምልት ይህ ነው ደግሞ ተነሳብሽ እንዴ? ቆይ ለምንድ ነው እንደዚህ የምትወጂው ከሆነ ሽይንም ታሰቃይብኝ? እኔን አሰቃየሁት እና ታዲያ እሱ ሁሉ ጊዜ አንቺን አንቺን እንዳለ ነው። አንቺ ደግሞ ችላት ይዋለሽ። ከዛ ደግሞ መልሰሽ ከኔ ጋር ሲቀራረብ ትቀኛለሽ። ቆይ ምን ብናደርግሽ የሚሻለሽ ምንድነው የሚሻለሽ? ምንም ፍቅር እኮ እሱ ስለወደደኝ እኔም ስለወደድኩት የሚሆን ነገር አይደለም። እሺ ባክሽ፣ ደግሞ አንቺ የህዝ ፍቅር የምታውቂውን ነው የምታወሪው። ደግሞ ሰምቼ ይችላለሁ። እሺ ምንድን የሰማሽው? ልጅ ማስወረድሽ ኗ እንደዚህ አይነት ሴት ሆነ ሻሹ ስላፈቀረሽ ፈጣሪሽ